ማለትን ሳይደበሰብሱ ያስቀምጡ። ፕሮፌሰር ጥምር መንግስት፣ ብሔራዊ አንድነት መንግስት፣ ምን አይነት መንግስት የሚመሰረቱባቸው ቦታዎች ሀገሪቷ አስቸጋሪ ሁኔታ ውስጥ ትገባ ነው። መቶ ሰባት ፓርቲ ምክንያቱም የተለያየ ሀሳብ ያላቸው ሰዎች ስለ ህገ መንግስቱ ቢሆን የተጋጨ የተጣረሰ ሀሳብ ያላቸው ፓርቲዎች ናቸው ያሉት ግን ደግሞ እርሶ ደግሞ አይ ጠንካራዎቹን ይሉኛል በዘዴ መንግስት ለመሆን ፈልገው ነው ከመድረ በፊት አንቺ ባችሁ ደረጃ ስምምነት አልተደረገም ይመስለኛል። የጋራ መግለጫ አውጥተናል። መልካም። እንግዲህ መድረክ በምስረታው ወቅት እንደ ስትራቴጂ አንድ ወጥ ፓርቲ የመፍጠር ህልም እንዳለው አስፍሯል። ነገር ግን ከምስረታው 11 ዓመት በኋላም የአራት ድርጅቶች ግንባር ሆኖ ቀጥሏል። እስካሁን መዋሀድ ለምን አቃታችሁ? አንድ ወጥ ፓርቲ ለመመስረት እየሰራችሁ ነው ወይስ አይደለም? ለምሳሌ እስራኤል አንዳንድ ጊዜ ድምጽ በማጣት አንዳንድ ጊዜ ያለው ፕሬሽር ስትባይ ሲበዛባት ጥምር መንግስት አቋቋማለች። ምንም ያና ክልንት የለውም። ዋና ጉዳይ ግን አሁን ኢትዮጵያ ባለችበት ሁኔታ በምን መንገድ ትግሉ ወደፊት ቢገፋ፣ በምን መንገድ ለውጡ ወደፊት ቢገፋ ይሻላል። እንግዲህ ይህ ጥያቄ መመለስ አልፈለገው ካሉኝ ብቻ ነው ልዘለው የምችለው ከምርጫው በፊት መቼ ትዋሃዳላችሁ? አይ አልመለስም ካሉኝ ዘለየው ልሂድ። ግን የመዋሀዱን ጥያቄ እየጠየኳችሁ ነው። አሁን መዋሃድ ይሄን ያክል ከባድ ከሆነባችሁ፣ በምርጫ ከመረጣችሁ በኋላ ምን ልትሆኑ ነው?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 ወይም አንዳንድ ነገሮች ደግሞ በቂ የህዝብ አንድ ፓርቲ በቂ የህዝብ ድጋፍ በሚያጣበት ጊዜ ጥምረ መንግስት ይቋቋማል። ወይም ለምሳሌ ሰፊ ቀውስ ውስጥ በሚገባበት ጊዜ አንዳንድ ነገሮች ያቋቋሙ። ለምሳሌ ኢስራኤል አንዳንድ ጊዜ ድምጽ በማጣት አንዳንድ ጊዜ ያለው ፕሬር ሲበዛባት ጥምረ መንግስት አቋቁመላለች። ምንም ያና ክልንትን የለው ዋና ጉዳይ ግን አሁን ኢትዮጵያ ባለችበት ሁኔታ በምን መንገድ ትግሉ ወደፊት ቢገፋ በመንገድ መንገድ ለውጡ ወደፊት ቢገፋ ይሻላል የሚለው በእኛ እምነት ያ ይሻላል በእኛ እምነት። ያልቻለም ማለታችሁ ነው ኢህአዴግ፣ ያልቻለም ማለታችሁ ነው ኢህአዴግ እሞ እንዳልቻለ እኮ 27 ዓመታት የኢትዮጵያ ህዝብን ሲያምስ ከኖረ በኋላ ታድሶ ጥልቅ ታድሶ ምን ታድሶ እያለ መጣ። አሁን አሁንም ቢሆን በእኛ ምክርና እምነት ኢህአዴግ ወደዛ ቢሄድልን ይሻላል። ያ ማለት ግን ያ ስልሽ ለምሳሌ በአንድ ሀገር ውስጥ መቶ ፓርቲዎች አሉ። ስለዚህ መቶ ፓርቲዎች እዛ ውስጥ ገብቶ ይጓተታሉ ማለት አይደለም። በአንድ ሀገር ውስጥ ኢህአዴግም ያውቃል ብዙ ሀገሮች የህዝብ ሰፊ የህዝብ ድጋፍ ያላቸው ኃይሎች የሚሳተፉበት ጥምር መንግስት ነው ሊሆን የሚችለው። በተግባር ሰፊ የህዝብ ድጋፍ ያላቸው ኃይሎች የዚህን ሀገር ፖለቲካና የጣፋንታ ተጽዕኖ ማድረግ ይችላሉ። ህዝቡን ማንቀሳቀስ ይችላሉ፣ አቅጣጫ ማስያዝ ይችላሉ፣ የህዝቡን ትግል ግቡን እንዲመታ ማድረግ ይችላሉ፣ ሀገሪቷ ውስጥ ሰላም እና መረጋጋት መፍጠር ይችላሉ የሚለው ሀይሎች እንዲሳተፉበት ማድረግ ይቻላል። እኔ ላነሳው የነበረው መቶ ሰባት ፓርቲዎች የመንግስት እንዴት ይሆናሉ? የብሔራዊ መንግስት ሲመሰረት ያው ከእነሱም ስለሆነ መቶ ሰባት ፓርቲ ምክንያቱም የተለያየ ሀሳብ ያላቸው ሰዎች እና ስለ ህገ መንግስቱ ቢሆን የተጋጨ የተጣረሰ ሀሳብ ያላቸው ፓርቲዎች ናቸው ያሉት። ግን ደግሞ እርሶ ደግሞ አይ ጠንካራዎቹን ይሉኛል። በዘዴ መንግስት ለመሆን ፈልገው ነው ከምርጫው በፊት። ያንን አክል እኮ ምንም የሚያስጨንቅ ለዘዴ መንግስት ሆኖ ይህንን ችግር መረከቡ ያን አክል የሚያስጨንቅ ነገር የለው አንዳንዶቻችን ከዛ በመንግስት ገብቶ ከሚቃጠሉትም የተሻለ ሰላም አለን። ዋና ጉዳይ ግን ላለፉት 50 ዓመታት መቋጫ የሌለው ቀውስ ውስጥ ገብተዋል። ይሄ ሀገር ላለፉት 50 ዓመታት በሶስት መንግስታት ሲታመሱ ኖረዋል። ቀል ያላለ ሆነ ደም ሲፈስ ይኖረዋል። አሁን ለዚህ ለውጡ እንኳን ከአምስት ሺህ ያላነሰ ወጣት ህይወቱን ገብሮበታል። ይህንን ዝም ብሎ ማየት ሳይሆን መልክ ባለው መንገድ ግቡ የህዝብ ትግል፣ የህዝብ የመብት ትግል አቅጣጫ በያዘ መንገድ ለአንዴና ለመጨረሻ ጊዜ የኢትዮጵያ ህዝቦች ሰላምና መረጋጋት ሊያገኙ በሚችሉበት መንገድ ሀቀኛ ዲሞክራሲያዊ ስርዓት በጋራ ለመፍጠር በሚያስችል መንገድ ለመስራት ነው። ሌላ ምንም ያነክል የሚያስጨንቀን እንትን የሚያደርግ ነገር የለውም። ዋናው ጉዳይ ግን ዝም ብሎ ከአንድ ቀውስ ወደ ሌላ ቀውስ፣ ከሌላ ቀውስ ወደ ሌላ ቀውስ እየገባን ሀገሪቷና ህዝቦቿ ዘላለም ስታመሱ መኖሩ ለማንም ትርጉም አልሰጠንም፣ እና ይሄ የህዝብ የመብት ትግል መልክ ይዞ ግቡን እንዲመታ የኢትዮጵያ ህዝብ ለመታደግ በሚያስችልበት ደረጃ በየባህሩ በየበረሃው በየምኑ ጫካው የሚበሉ የኢትዮጵያ ወጣቶች በሀገራቸው ተስፋ ተስፋ ኖሯቸው ሀገራቸውን ለመለወጥ ሰላምና መረጋጋት በሚያገኙበት ደረጃ ሀገሪቷ ለዜጎቿ ለወጣቶቿ የተሻለ ተስፋ ለመስጠት በሚችልበት ደረጃ ሀገሪቷ እንድትመራ የፖለቲካ ስርዓቱ እንዲስተካከል ከመፈለግ እንጂ እዚህ ውስጥ የገባ ነው የምንበላው ራትን አደለም። አንዳንዶቻችን ማለት ነው፣ ሁሉም ባይሆን። ስለዚህ ለዛ ነው ይሻላል ብለን የገመን ነው። በየትኛው ሚዛንም ደግሞ መንግስት ውስጥ ካለው ኃይል መንግስት ውጭ ያለው በእውቀትም በልምድም በተለያዩ ነገሮች የሚሻሉ እውቀቱንም ፍላጎቱንም ያላቸው ኃይሎች አሉ። እነዚህ የኢትዮጵያ መንግስትን ለማንቀሳቀስ ለመለወጥ ህዝቡ ለውጡ የኔ ነው፣ ይሄን ለውጥ እየመራሁን ነው፣ አስተዋጽኦ ላድርግበት ልል በሚችልበት ደረጃ የሀገሪቷ ፖለቲካ እንደገና ለማዋቀር የተሻለ ዘዴ ነው። ይህን ስንል እንደውም እኮ በግልጽ አስቀምጥናል። ዶክተር አብይ ጠቅላይ ሚኒስትር ሆኖ መቀጠሉ ይችላል ይገባል፣ ግን የኢትዮጵያ መንግስት መዋቅሮች ተቃዋማት ትልቁ ችግራቸው ያን እነዚያ ተቃዋማትን ለመምራት የእውቀትም የልምድም ሌሎችም ነገሮች ደካማ በመሆናቸው ይመስለናል። ስለዚህ ሀገሪቷ ያላት የሰው ሀብት ያላት እውቀት ሁሉም ተጨምቆ ሀገሪቷን ለመለወጥ፣ ሀገሪቷን ለመታደግ፣ ሀገሪቷን ወደ ተሻለ የፖለቲካ ስርዓት ለመፍጠር የገመር ጉተታ ውስጥ እኮ ነው ያለነው። አሁንም ቢሆን ከዛ ለመውጣት ያስችላል። ሁሉም የኔ መንግስት ነው፣ አብዛኛው ኢትዮጵያ የኔ መንግስት ነው። ይሄ መንግስት ጋር ቆሜ ለውጥ እፈልጋለሁ፣ ነገ ደግሞ ተስፋ ሰንቄ ዛ ያደርሳለሁ የሚሉ ወጣቱ ወጣቱ የሚሸሽበት ሀገር ሳይሆን የተሻለ ልማት ውስጥ የሚሳተፍበት ሀገሬ ብሎ ተስፋ ሰንቆ ለመታገል የሚችልበት ሁኔታ እንፍጠር የሚል ሀሳብ እንጂ ያናክል ለስልጣን ተጨንቆ ያ ስልጣን ከሌለ በስተቀር ሞት ነው፣ ስልጣን ወይም ሞት ነው የሚል አቋም የለንም። መልካም እንግዲህ ወደ ሌላ ጥያቄ ሳልፍ እርሱ በእርሶ የሚመራው የኦሮሞ ፌዴራሊስት ኮንግረስ ወይም ኤፌኮ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የኦሮሞ ህዝብ ድምፅ እንዳይከፋፈል በጋራ ለመስራት መስማማታችሁ ይታወሳል። ሆኖም ግን የኦነግ ታጣቂዎች በተለያዩ አካባቢዎች ከመንግስት ጋር ውጊያ እያደረጉ ነው። ኦፌኮ ከኦነግ ጋር ያደረገው ስምምነት ያመፅ ትግልን ይጨምራሉ? አንቺ ባልሽው ደረጃ ስምምነት አልተደረገም ይመስለኛል። የጋራ መግለጫ አውጥተናል። ህዝቡን አቅጣጫ ለመያዝ የሁሉም ኃይሎች በኦሮሚያ ውስጥ በስፋት ይንቀሳቀሳል። በነጥቦች ላይ ተስማምተዋል የሚል ግን ዜና ተሰርቷል። አይደለም? አዎ፣ በጋራ ለመስራት መግለጫ አውጥቷል። ግን በዝርዝር በዚህ በዚህ በዚህ ላይ ምናልባት በኦነግና በእኛ መካከል ደረጃ አንድ፣ ሁለት፣ ሶስት ተብሎ ንግግሮች ሊቀጥሉ ይችላሉ። ወይም ሌሎች የኦሮሞ ድርጅቶችን ገዥውን ፓርቲ ጨምሮ በዛ ውስጥ በሰላም ኦሮሚያ ውስጥ እንዴት መንቀሳቀስ እንደሚገባ እና እንደሚሻል፣ ህዝቡ ከግጭት ነጻ በሆነ መንገድ ፖለቲካው እንቅስቃሴ ውስጥ እንዴት እንደገባ ገዥው ፓርቲንም ጨምሮ እዛ ውስጥ መነጋገርም ይቻላል። ሱስ ሁሉ ገና ኦነግና ሲገባ እዛ ተደርጓል። ስለዚህ በሁለታችን ላይ ሊቀር ይችላል። ሁለታችንም አስፍትን ልናገር እንችላለን። ወይም ሌሎች የኦሮሞ ድርጅቶችንም ጨምረን ልንሰራ እንችላለን። እሱ አመፁን ይጨምራል። ከመጀመሪያው አሁኑ ድርጅታችን የዛሬ ሃያ ሦስት ዓመት በፊት ሲፈጠር ሰላማዊ እና ህጋዊ ትግሉን ለመምራት ነው የተፈጠረ ነው። አሁንም ነገር ያወግዛሉ እኛ በራሳችን እኮ ሰላማዊ ህጋዊ ትግል እናደርጋለን ብለን ከምርጫ ቦርድ አደግ አልፎ አልፎ ቢከሰንን ከምርጫ ቦርድ ሰርቲፊኬት ምስክር ወረቀት ወስደን ስንንቀሳቀስ ኖረናል ለሌሎቹ ድርጅቶችስ ምን ያደርጋሉ የሚባለው የሌሎቹ ድርጅቶችም እድሉ ካለ እድሉ ካለ ሰላማዊና በህጋዊ መስመር ቢታገሉ ጥሩ ነው እድሎቃል መልካም። እንግዲህ በጎን ከኦሮሞ ድርጅቶች ጋር ኦፌኮ ስምምነት ሲያደርግ መድረክ በመድረክ ፕሮግራምና በውስጡ የተካተቱ የሌሎች ብሔር ድርጅቶችን ጋር እንዴት አብሮ ሄዳል? አያስከፋም ወይ? አያስከፋም። አያስከፋም ስልሽ መድረክ ሌሎችም በስፋት የኢትዮጵያ የፖለቲካ ሀይሎች ወደ ከመድረክ ጋር ቢሰሩ ይፈልጋል፣ ያበረታታል። ስለዚህ ምንም ህጋችን የሚከለክለው ግንባር ላይ ግንባር መፍጠር ማን ነው፣ የምርጫ ቦርድ ህግ አይፈቅድም ግንባር ላይ ግንባር ለመፍጠር። ስለዚህ ለምሳሌ መድረክ ከሌሎች የኦሮሞ ድርጅቶች ጋር ተባብረን እንዳንሰራ ወይም እንዳንተባበር የሚጠላበት ምክንያት የለውም፣ እንቅፋት የሚሆንበት ምክንያት የለውም። ግን ድርጅታችን መድረክን አፍርሶ ሳይሆን መድረክን አጠናክሮ ከሌሎች ኦሮሞ ሆነ ኦሮሞ ካልሆኑ የፖለቲካ ኃይሎች ጋር ለመስራት ይፈልጋል፣ ጥሪም ያደርጋል። ስለዚህ በኦሮሞ ብቻ አካባቢ ብቻ ጠቦ የሚቆይ ሳይሆን ኦሮሞ ሆነ ከኦሮሞ ውጪ የሌሎች የፖለቲካ ኃይሎች እንዲቀላቀሉ ይፈልጋል፣ አብሮ ለመስራት ይፈልጋል። አሁንም ቢሆን ከአፋር ከሌሎች ድርጅቶች እየጠየቁን አሉ። አሁንም ቢሆን በኢትዮጵያም በአካባቢ ደረጃም የተደራጁ ኃይሎች ከመድረክ ጋር እንሰራለን ብሎ ይጠየቁ አሉ። መልካም እንግዲህ በመጨረሻ አንድ ማነሳው እርስዎ ከኦነግ ጋር አንድ የቆየ ጽሑፎትን አይቻለው። በ1988 የካቲት ላይ የተጻፈ ነው። በኦነግ ላይ ደጋግሞ የወርወሩትን በጽሁፍ የነበረ ፍላጻዎች ናቸው ኦነግ መዝባሬ ነው። ለማስታወስ ያክል ምናልባት ረጅም ጊዜ ወስዶ ከነበረ በ1988 ነው። ረስታውት እንዳይሆን የጻፉት በስታውት ቤት ውስጥ ሆኖ ድንጋይ ባለም ወርወር ይላል እና እስቲ የተወሰነ ሆና ንብሎት አለው እዚህ በጣም ብዙ ነው። ብዙ ገጽ ነው ያለው፣ ስድስት ሰባት ገጽ ነው። እሱን ሁሉ ማንበብ አልችልም። ነገር ግን በጣም የወረፉበት ነገር እና ያንጓጠጡበት ጽሁፎ ነው። ይረስቷል ብያ አላስብም። ነጭ ቅኝ ገዢዎች ሊመጡ ሲመጡ እነሱ መጽሐፍ ቅዱስ እኛ መሪ ነበርን፣ አይናችንን ጨፍነን እንድንጸልይበት መጽሐፍ ቅዱስ ሰጡን። ጸሎቱን ጨርሰን አይናችንን ስንከፍት እኛ መጽሐፍ ቅዱሳችንን ተሸክመን ቀረን፣ እነሱ መሬታችንን ወሰዱ ብለው ስለሚስዮናውያን ሚና ለጥቁር ህዝብ የሰጡት ምስክርነት ዛሬም ህያው አይደለም? ምን እኛ ጉዶች የኛ ጉዶች ሊያስረሱን የሚፈልጉት ይህንን ነው። ለመሆኑ የእነዚህን ሰዎች ድፍረት ከየት መጣ? እንዴትስ ከአንድ አንድ ጸሎት ቤት የተመረቁ ሰዎች ኦነግ ውስጥ የበላይነትን ሊይዙ ቻሉ? የሚሉትና ሌሎችንም ጥያቄዎች ማንሳት ይኖር ብላል ስለዚህ ጉዳይ የሚከተሉትን ነጥቦች ለአንባቢ ልብ እንዲል ልብ እንዲል እንዲያደርግልኝ ፈልጋለሁ። ከዚህ ቀደም ለማሳየት እንደሞከርኩት ባሮ ቱምሳ ከሚጫና ቱለማ መሪዎች መሞትና መታሰር በኋላ የኦሮሞን ሕዝብ ትግል ወደ ቤተ ክርስቲያናቸው ለመውሰድ ችሏል። ጥቂት የአመራሩ አባላት የኢትዮጵያን አብዮትና የሶሻሊዝም ጥላቻ የነበራቸው በአውሮፓና በአሜሪካ ቁሶች ስር ተለጥፈው በአውሮፓና በሰሜን አሜሪካ ከተሞች ከዘረጓቸው የልመና ምረቡ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ።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 ቤቱን ይሸምቱ። ዴምሲ ሪል እስቴቶቹ በሚያገኘው ገንዘብ ኦነግ ውስጥ ያሉ ሀቀኛ የኦሮሞ ወጆችን ለማፈን ችለዋል። ብቃትና ሶስተኛ ይላል እንደገና ብቃትና ችሎታ ያላቸውም ጠንካራ የኦሮሞ ወጆች በቀጥታም ሆነ በተዘዋዋሪ አጥፍተዋል አስጠፍተዋል የጀነራል ታደሰ ብሩን፣ የኮሎኔል ሀይሉን ረጋሳን፣ የነሞሄ አብዶን፣ የነ መቅርሳን ብሩን፣ የደምሴ ተጫኔን፣ የደቻሳን። በጣም የቆየ ጽሑፍ ስለሆነ በጣም ትንሽ ነው አስቸግሮኛል። ሞት ልብ ይሏል ይላል። አራተኛ ሻቢያን ተጠግተው የሚታዘዙትን ያለምንም ጥያቄ ሲፈጽሙ ስለነበረ የሻቢያን ሰፊ ድጋፍ አግኝተዋል። እነዚህ ጠባብና የግል ዓላማ የሚያራምዱ ግለሰቦች ከተመረቁባቸው ጸሎት ቤቶች ከሚወጡ ሰዎች ጋር ተሰባስበው ትርፍ ሹመት፣ ሽልማት ሲያገኙ የሚቀራመቱ ሲሆን ጭንቅ ችግር፣ በተለይም ሞት የሚያስከትሉ ሁኔታዎች ሲፈጠሩ ያለምንም ማፈርና በሚያስደንቅ አኳኋን መሸሽ ችሎታ አላቸው። በጣም ትንሹን ያቀርብ ኩሎት ይህን ጽፎትን ያስታውሳሉ ፕሮፌሰር ለምን እንዳመጣሽ አላውቅም። እንደዚህ አይነቱ ነገር በአንደኛ በመጀመሪያ ደረጃ በግል ነው። ድርጅታችን አልተፈጠረ የሁለቱ ድርጅቶች እንትን አለ። ሁለተኛ የቤተሰብ ጥል ስለሆነ እንደ ቤተሰብ ጥል ብታልፊ ጥሩ ነው። የቤተሰብ ጥል ነው፣ ከየቶች ከወንድሞች ጋር ሴት ትታዩ ምታደርጊው ነገር አሁን አልቋል። ይጸጸታሉ ይሄን በመጻፍኩት አሁን ይጸጸታሉ ይቆጥታሉ ነው። የቤተሰብ ጥል ስለሆነ በዛ ደረጃ እንተው ጥሩ ቢተውጥሩ። እሺ፣ በመጨረሻ ማለት የሚፈልጉት ነገር ካለ እኔ ጥያቄዎችን ጨርሻለሁ። ፍቃደኛ ስለሆኑ በጣም አድርጌ በተመረከሩ አመሰግናለሁ። በመጨረሻ የሚሉት ነገር ካለ። በመጨረሻ እኔ ሁሉንም ነገር ብለናል። ያው ያለንን ፖሊሲ ነግርሻለሁ። ገዢው ፓርቲን በሚመለከት እግራቸውን ይዘን አንጎትትም። የሚችሉት እና ወደፊት ይግፉ። እነሱ ለሚያደርጉት ትግል እኛ እንቅፋት መሆን አንፈልግም። እኛም ለኦሮሞ ሕዝብ መብት ትግል የምናደርገውን ትግል እንቅፋት እንዲሆኑ አንፈልግም። ይህ አንድ ነው ዋና ጉዳይ ጊዜ የኦሮሞ ሕዝብና ወጣቶች ሁለት ሶስት ነገሮችን ቢያውቁ ጥሩ ነው፣ እንዳይረሱ ጠጠላላለሁ። አንደኛው የኦሮሞ ሕዝብ አንድነት ነው። አንድ ሆነንም ብዙ የተፈለገውን አላገኘንም። ግን አስራ አንድ ሆነን ወንዝ መሻገር አንችልም፣ ህዝብ አንችልም። የህዝባችን የመብት ትግል ግቡን እንድመታ የሚቻለውን ያክል የህዝባችንን አንድነት እንዲጠብቁ፣ በወንዝም፣ በሃይማኖትም በሌሎች ነገሮች በጥቃቅን ነገሮች የሚደረገው የመከፋፈል ፖለቲካ እስካሁን ድረስ ዋጋ ያስከፍለናል፣ ወደፊትም ዋጋ ያስከፍለናል። ከዚህ በተቻለ መጠን ተቆጥቦ የህዝባችን አንድነት እንድጠበቅ አደራላለሁ። እናንተም በዚህ ያግዙን። ሁለተኛ የኦሮሞ ወጣቶች ቅድም ብያለው፣ ከሀገር ውጭ የነበረውን ሀገር ውስጥ ያስገባው ወደ ምንሊክ ቤተ መንግስት የገባውን ያስገባው እስር ቤት የነበረውን ያስፈታው የኦሮሞ ወጣት ቄሮ ነው። የዚህ ቄሮ አንድነት በጣም ወሳኝ ነው። ስለዚህ በተለያየ መንገድ በገንዘብ ይሁን በፍርፋሪ ይሁን በስልጣን ይሁን የፖለቲካ ኃይሎቹ ይህንን ወጣት ኃይል ገዢ ፓርቲን ጨምሮ እንዳይከፋፈል ለኦሮሞ ሕዝብ መብት ትግል አንድነቱን ጠብቆ ትግሉን እንዲገፋ ትግሉ ግብ እንድመታ እንዲያደርግ የዚህን ወጣት ትውልድ አንድነት እንድጠብቁ አደራላለሁ። ሶስተኛ የኦሮሞ ፖለቲካ ኃይሎች ያለፉት ሃምሳ ዓመታት የፖለቲካ ታሪካችን ስንመለከት አንዱ የሌላውን እግር ይዞ የመጎተቱ የመጋፋቱ ብዙ ዋጋ ውድ ዋጋ አስከፍሎናል። ከዚህ ህዝብ የወጡ ቀላል ያልሆኑ እውቀትም ያላቸው ምሁራን ሁሉ እንደወጡ የቀሩበት ሁኔታ ተፈጠረው በዚህ ነው። ስለዚህ የኢትዮጵያ የኦሮሞ ፖለቲካ ኃይሎች ደጋግሞ የተጓዝንበትን የህዝባችን ትግል የተጓዝበትን መንገድ ደጋግሞ እንዲያስቡት ማሰብን ብቻ ሳነው በሀቅ በእውነት የህዝባቸው መብት ትግል ማዕከል አድርጎ የመተባበር የመቻቻል ፖለቲካን የማራመድ ከተቻለ የመደጋገፍ ካልሆነም ቢያንስ ቢያንስ ያለመጠላለፍ ፖለቲካ ውስጥ እንዳይገቡ አደራላለሁ። በተለይም የኢትዮጵያ የኦሮሞ ፖለቲካ ድርጅት ድርጅቶች የመጠላለፍ ፖለቲካ ውድ ዋጋ ያስከፍሎናል። ይሄ ይህንን የመጠላለፍ ፖለቲካ ይብቃ እንድሉ በዚህ አጋጣሚ ያደራላለሁ በጨም በመጨረሻም የኢትዮጵያ የፖለቲካ ኃይሎች በእኛ በመድረክ ደረጃ እየሰራ ያለ ነው በኦሮሞም ደረጃ እንስራለን በአካባቢዎች ደረጃ እንስራለን በኢትዮጵያ ደረጃ እንስራለን ለምሳሌ የኦሮሞ ህዝብ መብት ትግልና የኢትዮጵያ ህዝቦች መብት ትግል የሚጋጭበት የሚጠፋፋበት ምክንያት የለው የሁሉም ህዝቦች የመብት ትግል የተሻለ ውጤት የሚያመጣው የተሻለ ግብ የሚመጣው ዳር የሚደርሰው ሁሉም የመቻቻል ፖለቲካ ውስጥ ገብቶ ያን ለሁላችን የምትሆን ዲሞክራቲክ ኢትዮጵያ እንድትፈጠር ካገዜ ከሰራ ስለሆነ የኦሮሞ ፖለቲካ ኃይሎችም ሆኑ የኢትዮጵያ ፖለቲካ ኃይሎች የቤት ስራዎቻቸውን ሲሰሩ የሁሉም ህዝቦች የመብት ትግል ነገ ላኛ ሁላችንን በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ያለንን እውቀት ያለንን ኃይል ያለንን ሁለንተናዊ የድርጅት እና ሌሎች ኃይሎች ተጠቅመን ከዚህ ከገባንበት ወጥመድ ከዚህ ከገባንበት ማንታ አደገኛ የሆነ ማንታ መንገድ ህዝባችንን ለመታደግ ሀገራችን ለመታደግ እንስራላለው። ለተሰጠኝ